አነጋጋሪው ይህን ታሪክ እንደቀጠለ ነው። እውነቱ ሳይወጣ በዚህ አይቆምም ማለት ነው። እናም አሁን ላይ ተምቹ ጀግናው ወንድሟ እየታገለ ነው። ከዚህ በፊት የሚያውቃቸው መረጃዎችም ስለነበሩ ከወይዘሮ ባዩሽ ተቀብሎ ፎቶን እና መስቀሉን ለወይዘሮ ሜላት ሲሰጣት ማመን አቃጣት። በጣም ነው ግራ የተጋባችው። እናም ደስ የሚለው ነገር ምንድን ነው ሁላቸውም በደስታ ነው የተሞሉት። እናም ደግሞ ወይዘሮ ሜላት በጣም ይቅርታ ብላ ሀንቾን ይቅርታ ተማጸነቻት ማለት ነው። እናም ከዚህ በፊት አንቺ በምትናገሪው ነገር በሙሉ ትክክል እንዳልሆንሽ ነበረ እኔ የማስበው። ለካም አንቺ በእውነተኛና በቀጥተኛ መንገድ በመሄድሽ አሁን ላይ እኛም ተሸንፈናል፣ አንቺም አሸንፈሻል ብላ ይቅርታ ጠየቀቻት ወይዘሮ ሜላት ሀንቾንም። የሚገርማችሁ ነገር እናም ደግሞ ተምቹ ያለውን መረጃ አንቺ በምርመራው ብታምኚም ምርመራውማ የተጭበረበረ ነገር አለው ይሄ ግን ትክክለኛ የሷ ነው አለ። የማን ብላ ወይዘሮ ሜላት ስጠይቀው ተምቹን፣ ተምቹ ደግሞ ይሄ ትክክለኛ የሃነቾ ታሪክ ነው። እናም ይሄ ትክክለኛ የሃነቾ ታሪክ ነው። በልጅነቷ እሷ ሀሴት ትባላለች። እናም ሲቀጥል ይሄ ፎቶ የእሷ ነው። ከዚህ በፊት እኔ ነኝ የሰጣውትኝ ለወይዘሮ ባዩሽ። እኔ እንደዚህ አይነት ነገር ይፈጠራል ብዬም አላሰብኩም። አሁን ነው ሁሉም ነገር የገባኝ፣ እያለ ያለውን መረጃ ጀግናው ተምቹ አሳልፎ ለወይዘሮ ሜላት ሲሰጣት፣ ወይዘሮ ሜላት ደግሞ ማመን ያቃታት በጣም ደነገጠች፣ ራሷን እስክትስል ድረስ ማለት ነው። ምክንያቱም ወይዘሮ ሜላት በሃንቹ ላይ የተናገረችው ቃላቶች እያንዳንዱ ነገር ሊጸጽታት ነው። ምክንያቱም በጣም ስታስከፋትና ስታበሳጫት ስትሳደብም ነበረ። አንቺ ሞላጫ ሌባ ነሽ፣ አንቺ አስመሳይ ነሽ፣ አንቺ ልጅ አይደለሽም ስትል ነበረ። ግን እውነተኛ እናም እንዳልኳቸው እውነተኛው መረጃ ይህንን ይመስላል። እውነት መቼም ተደብቃ አትቀርም። እናም ሃንቹ በጣም ጠንካራና በጣም ጎበዝና እናም ደግሞ ቀጥታ መጓዝ የምትፈልግ የማይሆን ነገር ማድረግ የማትፈልግ በማይሆን ነገር ማመን የማትፈልግና ጀግና ሴት ናት በእውነተኛ እና በቀጥታ መንገድ ለመሄድ ሰው መቼም ቢሆን እውነት ተደብቃ እንደማትቀርብ በዚህ ድራማ መረዳት ትችላላችሁ በዚኛው መስመር እንዲጎን ወይዘሮ ባዩሽ ተንኮል ትሰራለች በዚኛው መስመር ደግሞ ቀጥ ብላ ሄዳ ዶክተሩን ደግሞ ደሙን እንዲያዘዋውር ትናገራለች አንዴ ወዲህ አንዴ ወደዛ አንዴ ወዲህ እያለችም በስተመጨረሻ ሃና ልቧ ቢሰበርም የተምቹ መፈታት በጣም ጥሩ ነው። ለምን ከዚህ በፊት እስር ቤት ነበረ። ተምቹ ተፈቶ በመጣበት ቀን ይሄ ነገር ሲፈጠር ሰምቶ በጣም ነው ያዘነው። በጣም በጣም በጣም ከመጠን በላይ ነው ያዘነው። የሚገርማቸው ነገር ያላሰበው ነገር ነው የተፈጠረው ማለት ነው። እና ለዛው ነው እውነታውን ለማስረዳት ፎቶንና መስቀሉን ለወይዘሮ ሜላት የሰጣት ማለት ነው። እና መስጠቱ ጥሩ ነው። ምክንያቱም በምርመራ ውጤት እንኳን ማመን ቢያቅታትም በዚህ ታምናለች ብዬ ነው ተስፋ የማደርገው። የምርመራ ውጤት ደግሞ እንደተጭበረበረ ሁላችንም ጠንቅጠን እናውቃለን። ሃና እንደውም በጣም በጣም ተናዳን ያለችው ተናዳን ያለችው እውነት ለመናገር ይሄ መረጃ ትክክለኛው ቢተላለፍ ባይነኝ ምክንያቱም እዚህ ጋር ትክክለኛ አነችው የራሳቸው ልጅ መሆኗን ያው ወላጆቿ ባያቁም ወላጆቿ ደግሞ ሀሴትን ልጃችን ናት ቢሉም ነገር ግን እዚህ ጋር እንደተጭ በረበረ ሁላቸውን ማወቅ አለባቸው ማለት ነው። ዚችን ምስኪን ልጅ አረ እንደው የባዩሽ እኮ ተንኮል የሌለ ነው ለጥቅም እያለች፣ ግን በስተመጨረሻም ያለውን እውነታ ፍርጥርጥ አርጋ ለምን እንደዚህ እንደምታደርግ ፍርጥርጥ አርጋ ለወይዘሮ ሜላት ከተናገረች በኋላ ከዚህ በፊት እየተጠቀመችውን ብር እና እንዳልኳችሁ ከእርግብ ጀርባ ሁና ወይዘሮ ባዩሽ ስትጠቀም ነበረ። ለጥቅሟ ስትል ነው። አሁንም የምርመራውን ውጤት ዶክተሩን በማስፈራራት በተለያየ መንገድ የተጠቀመችው እናም፣ ያም ሁሉ ፍርጥርጥ አርጋ እውነታዋን ተናግራለች። በጣም ስለቸገረኝ እና ምንም ስለሌለኝ እርግብን ልጅሽ ናት ብዬ አስገብቼ የተጠቀምኩትን ብር በሙሉ እመልስልሻለሁ ብላ ብሩን መለሰችላት፣ እውነታውንም ተናገረች ማለት ነው። እናም ደስ የሚለው ነገር ወይዘሮ ሜላት ፎቶውን ካየችው በኋላ ማመን አቃታት። እንዴ! እውነትም ሀንቾ ልጄ ናት እንዴ! እኔ አላምንም። ይሄ ማን ሊሆን አይችልም። የእውነት ይሄ ታሪክ የእሷ ነው? እባካችሁን፣ እውነቱን ንገሩኝ። ይሄ ታሪክ የሀንቾ ነው ብለህ ተምቹ ስጠይቀው አዎ እኔ ነኝ። ከዚህ በፊት እስር ቤት ሳልገባ በፊት ለወይዘሮ ባዩሽ የሰጠኋትኝ እናም ለወይዘሮ ባዩሽ እኔ ሳልሆን ጓደኛ የሰጣት አሁን ደግሞ ጓደኛ ስጠኝ፣ አሁን ለሷን የሰጧት ሲለኝ ቀጥ ብዬ አፍንጫዋን ይዥነ ተቀብ የመጣሁት ይሄ ትክክለኛ የሀና ታሪክና የሀና መረጃና ና የሀና ፋይሎች ፎቶች ናቸው ብሎ በእንትን ማለት ነው የታሸገውን ሰጣት ማለት ነው። እና ታሽጎ የነበረውን ከፍቶ ሲያሳያት በጣም ግራ ተጋባች፣ ተደናገጠች። ከዛ ለሰላምም ሄዳ ተናገረች ሰላምዬ አውቁ ከዚህ በፊት እኮ ነግራን ነበረ እኛንን ያላመን ነው እኛንን የእሷን ድምፅ ያልሰማ ነው የማንቀበለው እንጂ እማዬም አንችም ችላ ብለሻ ስታመናት ጭቀት ነበረ ትክክለኛ ታሪኩ የእሷ እንደሆነ እኮ ከአንዴም ሁለቴ አንች ተናግራ ነበረ እኛንን እንጂ ያልተረዳናት ብላ ሰላምዬ ለ ለወይዘሮ ሜላት ለእናቷ መለሰችላት ከዛን እንዴ ልጄ ሰላምዬሽ እኔ ምን ማድረግ ነበረብኝ? እርግብም ልጃችሁ ነኝ ብላ መረጃውን ይዛ መጣች። ሀንቹ ደግሞ ከመሬት ተነስታ ሰራተኛ እንደነበረች ነው እኛ የምናውቀው። ከመሬት ተነስታ እኔም ልጃችሁ ነኝ አለች። እንዴት ልጃችን መሆን ትችያለሽ ብዬ ስጠይቃት እርግብ ይዛ የመጣችው መረጃ የራሴ ነው፣ ሀሴት እኔ በልጅነት ያለው አክሱም ላይ ነው አባዬ አግኝቶኝ ያሳደገኝ ከ16 ዓመት በፊት ይሄ መረጃ የራሴ ነው ብላ እሷም ግግም አለች። ከዛም እኔም ግራ ተጋብቼ እናንተን ባላችሁኝ መሰረት ወስጃ አስመረመርኩኝ። ሳስመረምር ደግሞ እርግብ ልጃችን ለእናንተ ደግሞ እህታችሁ ሆና ተገኘች እና እኔ ምን ማድረግ ነበረብኝ አለች። ለሰላም ሰላም ደግሞ እኔ ግን እንደሚመስለኝ ከሆነ ሀና እህታችን ነው የምትመስለን። ምክንያቱም አንደኛ ደሟ ከእኔ ደም ጋር ይመሳሰላል፣ ሁለተኛ ደግሞ የተናገረችው ታሪክ የተናገረችው ታሪክና ያወራችው ነገር በሙሉ አንድ ይመስለኛል። ደግሞ ተጨማሪም ታሪክ አባቷ እጅ ላይም ስላለ ይሄ ታሪክን አባትየው ያለውን መረጃ በሚያቀርብበት ሰዓት ይሄ ነገር እኔ ትክክል ነው የሚመስለኝ ስትል፣ አይ አንቺ ደግሞ ዝም ብለሽ አታውሪ። በተለይ አንቺና ምናሴ እያላችሁ እዚህ ቤት እኔ ማውራትም አልቻልኩም አለች እና እንዳልኳችሁ ሰላምዬና ምናሴ እያላችሁ እዚህ ቤት ስለ ሀና ማውራት አልችልም በተለይ እማዬም እንደናንተው ናት ሁላችሁም መስፈንም እንደዛው ሁላችሁም ለዝች ልጅ ነው እንግዲያው ተሸክማችኋ ዙሯ ታዲያ ስትል እንዴ እማዬ እውነታውን መናገር ይሄና ሊያስቆጣል እንዴ እኔ እኮ እውነታውን የተናገርኩት አዎ ሀና የምትናገረው ታሪክና ያወራች ያለችው ታሪክ እና እንደገና ደግሞ እርግብ የሰጠችው ታሪክ ተመሳሳይ ነው፣ እና እኔ ምን ማለት ነበረብኝ? እውነታውን ሳውርማ መቆጣት የለብሽም እማያለቻት ሰላም ማለት ነው። ከዛም በኋላ አይ ስለ እሷ ሲነሳ እማየም እንዴት እንደሚያንገበግባት እና ደግሞ መስፍኔም እንደዛው በቃ ቤት ውስጥ ያላችሁ በሙሉ ለእሷ እንዴት እንደምትሆኑ ብላ ስትናገር፣ አንቹ እኮ በጣም ጥሩ ልጅ ናት። በቃ ምንም ነገር ጥሩ ነገር ለማድረግ እና በቀጥታ መንገድ ለመጓዝ እንጂ መወላወል የማታውቅ ጀግና ሴት ናት። ደግሞ ሀንቹ እኮ በቀላል ልቧ የሚሰበር አይነት ሴትም አይደለችም። እማዬ፣ እሷ ጥሩ ልጅ ናት። እኔ እህቴ ብትሆን ደስ ይለኛል። ደግሞ የምርመራ ውጤት እሷ ሆነችም አልሆነችም እኔ በጣም ነው የምወዳት ሀንቾ ለእኔ እህቴ ናት አለች። ጭራሽ ስትል እንግዲያውስ ተሸክመሻት ዙር ያለቻት ወይዘሮ ሜላት። ወይዘሮ ሜላት ግን ከሀንቾ ጋር ብዙም አሁን ላይ እየተስማማች አይደለም። በቃ ታመናጭቃታለች። እንደውም ሀንቾ በጣም ትዕግስተኛ ናት። እባክዎትም ተውኝ፣ እኔ ልማልመቾት ከሆነ ለምን አሸኙኝም ብላ ነበር በባለፈው። ከዛም በኋላ እባክሽ ዝም በይና ስራሽን ስሪ። አሁን ደግሞ ጭራሽ አላበዛሽም? እንዲ በዛ ላይ ደግሞ ምን ሰራተኛ መሆንሽ እንድረሳሽ እንዲ አርፍ ደሽ እየመጣሽ ደግሞ እንደዚህ ትናገሪያለሽ? ያንቺም ብሶ ያጭበረበርሽው መቻንሶ ነው እያለች ስታውራ፣ አይ እንግዲህ ውስን ያጭበርባሪ አደለውም መናገር ያለብኝን ነገር በግልጽ ተናግሬ የማልፍ ሰው ነኝ እኔ የቤተሰብ ፍለጋም ሳይሆን ወይም ደግሞ ለጥቅማት ጥቅም ብዬ ሳይሆን እውነታውን ለማወቅ ያህል ነው። እትዬ አትሳሳቱ፣ ዝም ብላችሁ እኔ ላይ አታውሩ። እኔ ካልተመቻችሁ ሸኙኝ አለች ማለት ነው። በባለፈው ከዛ በያሁን ዝንባይና ስራሽን ስሪ፣ ምን ትቀበጣጥር ያለሽ አዋጭ በርባሪ ነሽ፣ ሙልጭ ያለሽ ሌባ ነሽ እያለቻት ስታወራ የምር አሳዘነችኝ። በቃ አለቀሰች ማለት ነው። በጣም ነው የሚያሳዝነው። አንዳንዴ በቃ የሆነ ከመጠን በላይ ለሰው በጣም ትልቅ ቦታ ስሰጡ ያሰው ደግሞ ከፍ ዝቅ አድርጓችሁ ሲሳደብ ምን ያህል እንደምትከፉ በሀና ቦታ ሆናችሁ አስቡ። ሀና ይህን ሁሉ የምታደርገው አንገቷን የምትደፋው አባቷን ለማሳከም እና የነገ ሕይወት የተሻለ ሕይወት ይኖረኛል በሚለው ነው ደፋ ቀና እያለች የምትገኘው እቺ ምስኪን ልጅ ማለት ነው። እና ምስኪን መሆኗን ወይዘሮ ባቢ ስለምታውቅ በተለያየ መንገድ የእሷ ውጤት ወደ እርግብ እንዲሆን አደረገች ማለት ነው። እያችሁ አንዳንዴ ከባድ ነው በቃ እናንተ እኔ ለምሳሌ ባህና ቦታ ሆናችሁ ስታስቡት በቃ እሷ ደፋ ቀና እያለች በእውነተኛ መንገድ እየተጓዘች በስተመጨረሻም የእሷን እውነተኛ መንገድ በውሸት ሲቆጥሩት ምን ያህል ይሰማል? ከባድ ነው እና ዞሮ ዞሮ ሁሉም ነገር በግልጽ መውጣቱ አይቀርም ማለት ነው። ኖላዊ ድራማ በጣም አሪፍ እና በጣም ምርት፣ እንዲሁም ደግሞ አስተማሪ ድራማ ነው። እንደተለመደ በኮሜንት አስቀምጡ። እውነት መቼም ተደብቃ አትቀርም። ሀኒቹ በቀጥታና በእውነተኛ መንገድ ስለምትጓዝ ነው። አሁን ላይ እያንዳንድ የተደበቁ መረጃዎችና ፍንጮች ግልጽ እየወጡ ነው እና ድል ለተምቹ ብያለሁ ማለት ነው። ተምቹ ደግሞ ከሀነቹ ጋር ሆነው አብረው በእውነተኛ መንገድና ያለውን መረጃ ግልጽ በማውጣት ያሸንፋሉ ብዬ ተስፋ አረጋለው። የፈለገ ያው በጀርባ ወይዘሮ ባዩሽ የምታሴረው ሴራ አሁን ላይ ግልጽ ወጥቷል፣ ተጋልጣለች። እናም ይገርማል ማለት ነው። በዚህ አጋጣሚ አስቴታቸውን በኮሜንት አስቀምጡልኝ። በቀጣይ እስክንገናኝ መልካም ቆይታ ይሁንላችሁ። ስለምታበረታቱኝ በጣም ነው የማመሰግነው። እወዳችኋለሁ። ባይ ባይ